ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሰው ቸር ለመባል እስላም የሚቃወመውን ነገር ቢፈጽም እስላም በዚህ ቸርነቱ ላይ አጅር ሊሰጠው ይችላል ወይ? ላ አላህ ሲፈጥር ባሮቹን እንተወው እንኳን ቢሉ ሊተዉት የማይችሉትን ባህሪ አላብሰው ይፈጥራቸዋል። አላህ አንድ ሰው ሲናደድ ሲቆጣ እራሱን መቆጣጠር ያቅተዋል። በኋላ ላይ ግን ቁጣ ወይም ንዴቱ ሲበርድለት የተናገራቸውን የፈጸማቸውን ነገሮች ቆም ብሎ ሲያስበው ሰው ነበርኩ እንዴ እኔ ይላል። እስልምና ብሎ ማለት አንዱን አንጠልጥሎ አንዱን ጥሎ ሳይሆን የሚያስተምራቸው ነገሮች በተቻለ መጠን መፈጸም የሚከለክላቸውን ነገሮች መራቅ ነው። እስልምና ከሚያስተምራቸው ነገሮች መካከል አንድ ሙስሊም በእሱና በፈጣሪው መካከል ምን አይነት የሆነ ግንኙነት ሊኖረው ይገባል፣ በእሱና በመሰሎቹስ መካከል ምን አይነት ሕይወትን መላበስ አለበት። በሱና በፈጣሪው ብቻ ሳይሆን በሱና በመሰሎቹ ብቻም ሳይሆን እስልምና ሌላው ቀርቶ የሱን ስነ ምግባር ወይም ባህሪ ሲቀርጽና ቦታ ሲሰጠው ከእንስሶችና ከአራዊቶች ጋር ራሱ ያለው ግንኙነት ምን አይነት መምሰል አለበት የሚለውን የሚያስተምርና ለእነዚህ ነገሮች ትኩረት የሚሰጥ ሃይማኖት ነው። በአንተና በአላህ መካከል ያለው ነገር ከተስተካከለ እንደ ፈለክ ኑር የሚል ሃይማኖት አይደለም። ወይም በአንተና በመሰሎችህ መካከል ያለው ሕይወት ከተስተካከለ ጥሩ ሰው ከሆንክ የፈጠረህን ጌታ ተወው የሚልም እምነት አይደለም። እስቲ እናያለን። ለማንኛውም የሙስሊም ስነ ምግባር ወይም ባህሪ ምን መምሰል አለበት የሚለውን ምን ያህል በእስልምና ቦታ እንደተሰጠውና የት የት ቦታ ላይ እኔ ጥሩ መሆን አለብኝ የሚለውን ለማየት እንሞክራለን። በመጀመሪያ ባህሪ የሚባለው ነገር ሁለት አይነት መንገዶች አሉት። ስነ ምግባር ወይም እስላማዊ ስነ ምግባርን ለመላበስ ወይም እከሌ ስነ ምግባሩ ያምራል፣ ጥሩ ስነ ምግባር አለው ለማለት በመጀመሪያ ደረጃ እነዚህን ስነ ምግባሮች እስልምና የሚደግፋቸውና የሚወዳቸው መሆን አለበት። ምሳሌ ንውሰድና አንድ ሰው ቸርነቱን የሚገልጸው እስልምና በማይፈልገው መንገድ ቢሆን ይህ ሰው ቸር ሊባል አይችልም። ሰዎች ሊሉት ይችላሉ። ምሳሌ ልውሰድላችሁና በዓመት ሁለት ዒዶች አሉንኛ። ሶስተኛ ዒድ የለም። ሁላችሁም እንደምታውቁት ዒዱል ፍጥርና ዒዱል አሓ ናቸው። ሁለት ናቸው። የጾም ፍቺ እለት የምናከብረውና አሁን ሰኞ እለት ያለፈው ዒድ ማለት ነው። አገራችን ውስጥ ጎረቤቶቻችን ሙስሊሞች ብቻ አይደሉም ያሉት፣ ክርስቲያኖችም አሉ። እነሱም የዓመት በዓላቸው ጊዜ ጸበልቅመሱ ብለው ጥሪ ያደርጋሉ። እኛም በአመት በዓላችን ጊዜ ብድር መመለስ መቼም ምስልምና የሚያስተምረው ነገር ነው። አይደል እንዴ? መልካም ለዋለላችሁ መልካም ዋሉ ይላል። መን ሰነአ ኢለይኩም ማሩፈን ፈካፊኡሁ። አሁን ይሄንን ሰምቷል። በነሱ አመት በዓል ጊዜ ጥሪ አድርጎልኛል ወይንም አንዳንድ ጊዜ እቤድረስ እቤት ድረስ ኬክ አሰርተው ወይም ድፎ አስደፍተው ይዘው ይመጣሉ። እኛም የነሱ ጊዜ ስስታም፣ ስግብግብ ላለመባል፣ እኔ ወስጄለት እሱ ምንም አላመጣልኝም ላለመባል፣ እኛ ጋር የሚመጡ ከሆነ በተለይ ደግሞ ትንሽ ሀብታም ነገር ወይም ደግሞ ባለስልጣን ነገር ከሆነ ለየት ያለ ነገር እናዘጋጃለን ይላሉ። ምን የምትጠጣዋን እቤት እንኳን ባይሰሯት፣ ከዛው ካለበት ቦታ ገዝተው ያመጣሉ ምርጡን፣ በውድ ብር ሊሆን ይችላል። ወደ ገጠሩማ ከሄዳችሁ ቂሬ ነው የሚባል ነገር አለ። ወይም ደግሞ ይሄ በደቦ በአንድነት በህብረት የሚታረስ የእርሻ አይነት አለ። እንደዛ አይነት እንትን ላይ ሙስሊሙም ክርስቲያኑም በጋራ ምሳሌ፣ እኔ አካባቢ ላይ ያሉት ሙስሊሞችና ክርስቲያኖች የኔን መሬት በጋራን አንድ ቀን እናርሳለን፣ በሁለተኛው ቀን ደግሞ የእሱን በጋራ እናርሳለን። አሁን እኔ ጋር ሲያርሱ መጥተው የሚያርሱት ሰዎች ድንገትም ምሳ የማዘጋጀው እኔ ነኝ። አሁን ለሙስሊሙ ያው የተለመደ ነገር አለ፣ ቡቅሬ ነው ቀሪቦ ምናምን የሚባል ነገር አለ። ጥያቄ ምልክት ውስጥ የሚገባ ይላሉ፣ እኔ ሳልሆን ዑለሞች። አሁን እሱ ከተዘጋጀ ለነሱ ደግሞ ትንሽ የምታመረቅናቸው የሆነ ነገር እናዘጋጅሉና ያቀርባሉ። አሁን ይሄ ቸርነት አይባልም፣ ውለታ መላሽነትም አይባልም። ለምን የእሱን ቸርነት የገለጸበት መንገድ ከሸሪአው ጋር ስለሚጋጭ። እንግዲህ አንድ ሰው ቸር ለመባል ኢስላም የሚቃወመውን ነገር ቢፈጽም ኢስላም በዚህ ቸርነቱ ላይ አጅር ሊሰጠው ይችላል ወይ? ላ። ስለዚህ በመጀመሪያ ደረጃ እኛ ጥሩ ባህሪያትን ስንላበስ እነዚህን ባህሪያቶች እንድንላበሳቸው እስልምና ይፈቅድልናል ወይ የሚለውን መጀመሪያ ልንረዳና ልንገነዘብ ይገባል። አክላቅ ወይም ሁሉቅ ባህሪ የሚለው ነገር የአላህ ተስጦ የሚሆንም አለ። እኔ ጥረት አድርጌ የማገኘውም ነገር አለ። ምን ይሉታል? አልአክላቁ በይን ጣቢዒ ወተጠቦ ይሉታል። አላህ ሲፈጥር ባሮቹን እንተወው እንኳን ቢሉ ሊተውት የማይችሉትን ባህሪ አላብሶ ይፈጥራቸዋል አላህ እሱ የሚወዳቸውን ባህሪያቶች ማለት ነው። ምሳሌ አንድ ሰሐቢይ ነበር፣ አሸጅ ዐብዱል ቀይስ የሚባል ምን አሉት ረሱል ዐለይሂ ሰላቱ ወሰላም፣ ኢነ ፊከ ለኸስለተይኒ ወፊ ሪዋየትን ኸስለተይኒ ወፊ ሪዋየትን ለኩሉቀይኒ። አላህ የሚወዳቸው ሁለት ባህሪያቶች አንተ ውስጥ አሉ አሉት።

ወረሱሉሁ የሚልም አለ ይላሉ። አላህና መልእክተኛው የሚወዱልህ የሆኑ ሁለት ጥሩ ባህሪያቶች አሉ። አልሕልሙ ወልአናት ወልአና ሄልም ቻይነት። ቻይ የሚለው በአማርኛ ሁለት ፍቺ ሊኖረው ይችላል። አሁን አንድን ነገር ማድረግ መቻል ከሌ ቻይ ነው። ይሄንን ነገር ለማድረግ አሁን ይህ አይደለም የተፈለገው። ቻይ ማለት ማሳለፍ የሚችል ማለት ነው። ምሳሌ፣ አዎ በዛም ልንወስደው እንችላለን። በቃ ምሳሌ፣ የሆነ ሰው የሆነ ነገር ተናገረህ መመለስ እየቻልክ ካሳለፍከው፣ አሁን እቺ ባህሪ አሸጅ ውስጥ ነበረች። ሁለተኛዋ ደግሞ ረጋ ያለ

ምስጋና ይገባው አላህና መልእክተኛው የሚወዷቸው በሆኑ ባሕሪያቶች ላይ ለፈጠረን ጌታ ምስጋና ይገባዋል። ትክክል ቻይነት፣ የተረጋጋ ሰው መሆን መናገሩም ማድመጡም ቀላል ነው። መፈጸሙ ነው ግን የኔንና የእናንተን ማንነት የሚወስነው። ስለዚህ እኛ ማንኛውንም ባህሪ እኛ ራሳችን ያስገኘ ነው እንዳላደለ በዚህ አጋጣሚ ልናውቅ ይገባል። እኛ የምናመጣቸው ተከሱ ጥረት በማድረግ ምሳሌ ቁጡ ሰው ከሆነ አለመቆጣት የሚያስገኘውን አጅር ቁጡነት የሚያስከትላቸውን አደጋዎች እያወቀ ሲሄድና በማንበብም ይሁን በማድመጥም ይሁን እየተረዳ ሲሄድ እራሱን ላለመቆጣት፣ በነገራችን ላይ አለመቆጣቱ ሳይሆን ይላሉ የቁጣን ውጤቱ ነው እንጂ የሚከለከለው። አለመቆጣት እንኳን እንደው መጠኑ ሊለያይ ይችላል እንጂ የሰው ልጅ ባህሪ ነው ይላሉ። ላተግዶብ ላተግዶብ ላተግዶብ ሲሉት አሉ ሀዲሱ ላይ ምከረኝ ሲላቸው አትቆጣ አሉት። አትቆጣ ቦግ የምትል ሰው አትሆን። ድገሙኝ ሌላ ይሄንኑ ደጋገሙለት። እቺ ችግር ጎልታ ስለምትታይ እሱ ላይ አሁን ከቁጣ በኋላ የሚከተለው ነገር ምንድን ነው? አንድ ሰው ሲናደድ፣ ሲቆጣ ራሱን መቆጣጠር ያቅተዋል። በኋላ ላይ ግን ቁጣ ወይም ንዴቱ ሲበርድለት የተናገራቸውን የፈጸማቸውን ነገሮች ቆም ብሎ ሲያስበው ሰው ነበርኩ እንዴ እኔ? ይላል። አሁን ተቆጣ አደለም። አንድ ሰው ሲቆጣ አዑዙ ቢላሂ ምን ሸይጧን ረጂም የሆነ የሚያበሳጨው ነገር ሲያይ ወይም ሲሰማ ቤት ውስጥም ሊሆን ይችላል፣ ስራ ቦታም ሊሆን ይችላል። በተለይ በስደት ላይ ስንኖር ብዙ ነገሮች ይገጥሙናል። መኪና እየሾፈራችሁ ስትሄዱ ዘሎ ይገባል። መቼም የምትሰማቸው ከሙስሊም አይደለም ከካፊር እንኳን የማይጠበቁ ቃላቶች ከሙስሊም አንደበት ትሰማላችሁ። ጊዜ እንኳን አይሰጥም። መስኮቱን ያወርደውና ያሑማር ይልሃል። እኛም ለምደነዋል አይደል? ይሄንን አይዋ፣ እነሱ ጋር ብቻ ሳይሆን እቤት እንገባለን። እቤት እንገባና ልጃችንን ያሑማር እንለዋለን የሚሉ ሰዎች አሉ። ከሚስቱ ጋር ሲጣላ እንደዛው ይሰድባታል። ከየት ወረስ ነው ማለት ነው? እዛ ውጭ ላይ ካገኘ ነው። ከሰው ሳይሆን ከኢስላም ነው ባህሪ መወሰድ ያለበት። አሁን በዚህ ሰዓት ምንድን ነው? እርግጥ አንዳንድ ጊዜ ተሳዳቢው የዚህ ሀገር ዜጋ ከሆነ መልስ አንሰጠውም። ለምን አጅር ለማገኘት ሳይሆን ፈርተንም ሊሆን ይችላል። ድንገት ሳህ ሀቋንና ፍርጣት ምክንያቱም ወርዶ ሰድቦኛል ብሎ ቢል ከአሁን በፊት እኔ እንኳን በጆሮ ያልሰማሁም ይቅርታ አድርጉልኝና ህዝቦቼን የመታ ወይም የሰደበ የሚል የአገር መሪ ነበረ አሉ ካለ ማለት ነው ስላልሰማሁ ነው በትክክል በጆሮዎቼ አሁን ይሄ አይባልም መቼም ሁላችንም ምንጫችን አደም ዓለይሂ ሰላም ናቸው አይደል እንዴ

ለአላህ ያለን ቀረቤታ ከፍ እያለ ሲመጣ የእኛ በላጭነት ይገለጻል። ግን አለመታደል ሆነና አንዳንዶቹ የራሳቸውን ዜጎች ብቻ እንዲከበሩላቸው ቦታ እንዲሰጣቸው ይፈልጋሉ። አለ ኩል ያህል የኔ አምሳያና ወይም ደግሞ ሌላ ዜጋ ከሆነ መልስ ለመመለስ እቸኩላለሁ። ይህ አይደለም የሚፈለገው።